ብስምላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱልላህ ወአላ አሊሂ ወሳህቢህ ወመንዋላ የተከበራችሁ ወንድሞችና እህቶች አሰላሙ አለይኩም ወረህመቱላሂ ወበረካቱ የጌታችን ያለ መልካም ፈቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለው ወደ ቪዲዮ ከመሸጋገራችን በፊት የተለመደው ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሎ ምልክት በመንካት ቤተሰብ ሆኖ እንዲሁም አስተያየት ጥቆማ ካላችሁ ኮሜንስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለው እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። ኖር ሁሴን ላይ ምን እንደሚደረግ ይህን ቪዲዮ እንመልከተው። እንደምናያቶች ዳይ ወደ ቪዲዮ የአላህ ፈቃድ፣ ደጉን የአላህ ባሪያ የሁሉ መሸሻ የሆኑትን የሀበሻውን ሀበሻውን ቁጥብ ባህረባሌን ሰይድ ኖር ሁሴንን ዚያራ አባታችንን ዚያራ ዘልቀናል ዚያራ ነገሩ አንድ ወር ከአንድ ሳምንት ይቀረዋል። እኛ ግን ቀድመን ገብተናል። አወለት ይላላ ምዝገበ ክየው ብለናል። መቼም ወላ የእኛን ፋይል የኛን መዝገብ አወል አወል ላይ የሚመለከቱት አላህ ያድርገው ያርሐም ራሂሚን ሀጃችሁን ያለ የጣዳችሁላ በአንተ ዚያራ እኛም መጅም ብለናል ዱስቱር ብለናል። ያላችሁ ሁላ ሀጃችሁ ሙራዳችሁ ሙልት የሚልላችሁ አላህ ያድርገው። በሀበሻው ኑር በሀበሻው ቁጥብ የሆንበት እንደው ድንገት አላህ ወፍቆን እሳቸው የነኩትን እሳቸው የረገጡትን እሳቸው በእጃቸው የዳበሱትን ለማግኘት ለመሳም ካበቃን በሚል ነው እምስም አልሐምዱሊላህ ረብ ልዓለሚን። እሳቸውን ዘይረን አሁን ደግሞ ወደ ባግዳዱ ፀሐይ አንበሳው ጄላኒ

ገሞጄ ለኒ እየተንቀሳቀሰን እንገኛለን። አሁን በዚህ ጋር ምታዩ እንግዲህ ተመልከቱ፣ ሰው ድንጋይ ሰርቶ አቁሞት እሱ ሰርቶት ከዛ በኋላ ለርሶ ደግሞ ስጁድ ይወርዳል፣ ለሱን ይሳለማል ምናምን ነገር ወና ውዝብ ይላ። ተመልከቱ እንግዲህ ራሳቸው በአደባባይ የሚያሰራጩትን ቪዲዮ ይህን ይመስላል። በየዓመቱ ኑር ሁሴን ብሎ የሚሄደው እንዲህ አይነትን ነገር ለማድረግ ነው፣ የመቃብር ሐውል ዳሪህ ላይ ከዛ ስሞ በረካ አገኛለሁ የሚል ፍጥረትን መመልከት በጣም የሚያሳዝን በጣም ሚያ የሚያሳፈር ነገር ነው። ይህን ህብረተሰብ በስመ ሙስሊም በስመ ሙስሊም ውስጥ ምንም አይነት የተውሂድ ግንዛቤ የላቸውን ስንል በምክንያት ነው። እንግዲህ እንደተመለከታችሁት ወጣት ነው። በጣም ጽድት ባለ ካሜራ ነው በነገራችን ላይ የሚቀርጸው። እንግዲህ በጣም ወጣት ለሚዲያ ቅርብ እንደሆነ ደግሞ ለማሳየት ይህን ቪዲዮ ላሳያችሁ። ቢስሚላህ ራህማን ራሒም። አሰላሙ አለይኩም ወራህመቱላህ። ሰላም በረከት ህዝነት ወበረካቱህ በደጋጎችን በሚወዱ ሰዎች ሁሉ ላይ ይሁን። እንግዲህ እንደተመለከታችሁት ነው ወንድምና መናየቶች በጣም ኳሊቲ በሆኑ ካሜራዎች ነው ቪዲዮዎቹ ራሱ የሚቀርጸው። ግን በሚያሳዝን ሁኔታ የሚሄድበት ቦታ ተመልከቱ። ህዝባችንን ከዚህ ነገር እናውጣ። ህዝባችንን ያለበት ነገር ይህ ነው ተጨባጭ። ዛሬ ላይ ግን የተለያዩ ዳዮች አስቀድሜ ባሳየኋቸው ቪዲዮዎች ላይ ሴትና ወንድ አንድ ላይ ተረዋልቆ ከዛ በኋላ እስራኤል ያዕቆብ አይደለም ያዕቆብ እስራኤል አይደለም ተውራት ለሙሳ አልወረደለትም ተብሎ ስለተተቸ ምላሽ ስለተሰጠው ዛሬ ላይ ከትችት ማንም አያመልጥም ብሎ በአሽሙር እየተናገረ ነው። ማን ካሊት ክብሮ ማንን ይሁን ማንን ከቁራና ከሐዲስ ከተጻረረ ይቸቻል። ዛሬ መተቸት ምናምን እንደ የሥራ እንደ ሥራቸው የያዙ ሰዎች አሉ። ነብዩ አለይሂ ሰላቱ ወሰለም በአንተ አስተሳሰብ በመሰሎቻቸው አስተሳሰብ ማለት ነው፣ መካ ላይ በርካታ ጣዖቶች ነበሩ እነዛ ጣውቶችን ስማቸውን እየጠቀሱ በስማቸው ይተቹ ነበር፣ ያስጠነቅቁ ነበር። ስለዚህ ነቢዩ አለይሂ ሰላቱ ወሰለም ተቺ ናቸው ምናምን ብላችሁ እንባከረዩ ልትሉ ነው? ከላ በደንብ በፍጹም። ዛሬ መተቸት ካለብህ ራሱ መተቸት ያለብህ ማለት ነው ራሱ ሐውልት ሰርቶ የቀረጸውን ነገር እየሄደ ተበሩክ እፈልጋለው፣ ጽናን አገኛለው፣ ልጅ አገኛለው ብሎ ኑር ሁሴን እየሄደ ነው። ወጣቱን የሽርክ ማገዶ ላይ እየገባ አንተ ባላየ ባልሰማላሽ እያል፣ ከዛ ለምን ተቺኝ ብለ እንባከረዩ ምትል ከሆነ አዛ ነው። አሁን መተቻለሁ። በሚገባ ቋንቋ መስጂድ እያለ የቁራን ጥናት የቁራን ተፍሲር ተብሎ መስጂድ ውስጥ መደረግ ያለበት ወንበር አዘጋጅታ አደራጅ ተከራይታችሁ ምናምን ነገር ሴትና ወንድ አንድ ላይ አድርጋችሁ ከዛ በኋላ የቁራን ጥናትን የምታደርጉት ከየት ያመጣችሁት መርህ ነው? ከየት የመጣ አስተምሮት ነው? ኦኬ አስተምሮቱ በቁርአንና በሐዲስ መዝ ነው። አሁን የናንተ አስተምሮት ልክ መሆኑ በቁርአንና በሐዲስ መዝ ነውና ከዛ በኋላ ሚዛን ይደፋል ወይ? ያን ነገር በፍጹም አይደፋም። ምክንያቱም እስልምና ውስጥ እንደዛ አይነት ታስተምሩት የለም ሰሃቦች ማለት ነው ሴቶች ሰብስበው ከዛ በኋላ ሴቶች ላይ እንዲ ያፈጠጡ ቢስሚላህ አልহামዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ምናምን ብለው አለፈለፉን ብራዘል አንተ ከየት ያመጣው ስልጣንነት ነው? ይህን የምዕራብን አስተሳሰብ ኢትዮጵያ ውስጥ ወይም ደግሞ እስልምና ውስጥ አስገብቶ ፍልስፍና ውስጥ ገብቶ ከዛ በኋላ ደግሞ የማይመስሉ ነገራቶች፣ ውሃ የማይቋጠሩ አርጊመንቶች እያነሱ ከዛ ለህዝብ ሙስሊሙ እንደ ትልቅ መመጻደቅ እንደ ምሁራን ከላ በደም ይህን አይደለም። ወንድምና እህቶች እንግዲህ ላይቭ ላይ ራሱ ስንት ህዝብ በተሰበሰበበት እንዲህ አይነትም ነገር ያደርጋለሁ። እስቲ እንመልከት። እዚህ እኔ ሰው አድርጋችሁ እኔም ቦላሃውን ሰው አድርጋችሁ ዱአ አድርግልኝ የምትሉኝ ሰዎች ሁላ አይሻችሁን አላህ ያሳምረው። ከአይን እርግብግቤት ፈጥነው ለኔ እርዳታ የሚመጡልኝ አባቴ ሰይድ ኑራ ሁሴን ለእናንተ ተገን የሆኗችሁ ቢስሚላህ ራህማን ራሂም። ሰው ሁላ ሲከፋው እናንተ የምትስቁ ጎበዞች አላህ ያደርጋችሁ ሰው እንደ አይን አይናችንን እንደምናርገበገበው በዛ ፍጥነት እንዲ በምልበት ጊዜ በመልበት ግዜ ዱኑር ሁሴን የናንተ ሀጃ ለመፈጸም ይድረስላችሁ እያለ ነው ከባድ የሆነ ሽርክ ነው ትልቅ ሽርክ ነው ለዛ ማለት ነው ብል جہል ይችላል ግን ከስልምና የሚያስወጣ ንግግር ነው ይሄ ምክንያቱም የባሮችን መጠገያ ማን ነው ጌታችን ፋት ላይ ያለ ነው ኩሳው የባሮች ሁሉ ሁሉ መጠጋ ይሁን ላይ ያለ ነው ከምዕራፍ መቶ አስራ ሁለት ላይ የባሮችን መጠገያ የሆነው ጌታ አላሁ ሱብሓነሁ ወተዓላ እንደሆነ በርካታ መረጃዎች አሉ። ዛሬ ላይስ እንደ አይነ ርግብግቢት አይናችን እንዲህ እንዲህ እንዲህ እንዲህ ስናደርግ በዛ ፍጥነት የሚደርሱ አሰባችሁ፣ አይኔ እንዲህ ክድን ብረት ክድን አንድ ሰከንድ ራሱ አይፈጅም። እንደዛ የሰዎችን የባሮችን ሀጃ ጉዳያቸው ለማየት የሚደርሱ ኑር ሁሴን የእናንተን ሀጃ እንዲፈጽምላችሁ ይምጣላችሁ። ለእኔ የሚደርሱልኝ እያለ ነው። ሀቢቢ አይደርሱልህም። ለእሳቸውን የደረሰው ለአንተ የሚደርሰው ለነቢው አለይሂ ሰላቱ ለሰው ልጆች ባጠቃላይ የሚደርሰው ነገራቶችን ካነበሩበት ያስገኘን እንዲሁም ደግሞ ነገራቶችን የሚያስተባብረው ጌታችን አላሁ ሱብሓነሁ ወተዓላ ብቻ ነው። የባሮችን ሀጃ የሚፈጽመው ከጭንቀት ከተለያዩ ነገራቶችን የሚያወጣችሁ ጌታ አላሁ ሱብሓነሁ ወተዓላ ነው እንጂ ኑር ሁሴን እንደ አይን እርግብግብ እንዲ እንዲህ በማለታችን ቶሎ ይደርሱልናል የምትሉ ሰዎች በቁም ሞቷቸዋል። ዛሬውን ሻሃዳ መያዝ አለባቸው። በሚገባቸው ቋንቋ ነው የምናገረው ከነቢዩ አለይሂ ሰላቱ ወሰለም በተለያዩ መከራዎች ውስጥ ሆነው መችስ። ኑር ሁሴን ከነቢዩ አለይሂ ሰላቱ ወሰለም ይበልጣሉ አትሉ? ነቢዩ አለይሂ ሰላቱ ወሰለም ወደ ጣይፍ ማለት ነው በድንጋይ የተወገሩ ደማቸው ቱን እርጥብ እስከሚሆን ድረስ ተወግረዋል። ይህን ሲያደርግ ግን የደረሰላቸው ማን ነው? ጌታችን የተለያዩ ጦርነቶች ኩታቸውን እስከሚታይ ትከሻቸውን ኩታቸው ይሄ የለበሱትን ነገር ወርዶ ማለት ነው እስከሚታይ ድረስ የጠየቁት ጦርነቱን እንዲያሸንፉ የጠየቁ ጌታችን አላሁ Subhanahu Wa Ta'ala ነው እንጂ የተለያዩ ሰዎችን አይደሉ። ዛሬ ላይ በሚያሳዝን ሁኔታ ሰዎች የነብዩ አለይሂ ሰላቱ ወሰለም አስተምሮት በአደባባይ እያፈረሱ የእስልምናን አስተምሮት ትልቁ አህዳዊነት የሚባለው አላሁ በቢቸኝነት ማምለክ አለባቸው ከአላሁ ስብሃነ ተአላ ውጭ ሌሎች ፍጥረታቶችን በመራቅ በሁለት ሀገር ስኬትን ይጎናፀፋሉ። የሚለው የእስልምና ትልቁን አስተምህሮት በመጻረር በመቃረም ዛሬ ላይ በሚያሳዝን ሁኔታ ሰዎችን እያደረጉ ያሉት ምንድነው ስንል ከአላሁ ውጪ በመጣራት የእስልምናን ብርሃን በጨለማ ለማድረብፍረስ ጥረት እያደረጉ ነው። እኛ ግን ተኝተናል። ምንም ባልሰማ ባላየ ችን ምንድነው ሴትና ወንድ አንድ ቴብል ላይ ዲስከስ ማድረግ ይቻላል አይቻልም። ስለዚህ ለእስልምና ስልጣኔ ሲባል ምን ይደረግ? ሌላኛ ኢስላማዊ ወጣቶች በማለት ዲስከስ እናድርግ ምናምን አንድ ቀን ግን ስለ ተውሂድ አስተምሮ አያውቅም እንዲህ አይነት ነገርን እያየ እሱም ያስተምረው ዛሬ አንድ እንትን ነገር ነገራችሁ ምናምን ብሎ የሌሉ ነገራቶችን እንትን ፈንቶ ወሬዎችን ሲያወራ እንመለከታለን ከዚህ ነገር እንቆጠዎች ማምለክ የነበረባቸው ምን ነበር ጌታችን አላሁ Subhanahu Wa Ta'ala ነበር ዛሬስ በሚያሳዝን ሁኔታ ሰዎች ካላሁ ውጭ እንደፈለጉ እየተጣሩ ባላየ ባልሰማ ላሽን እላለን ነገ አላሁ Subhanahu Wa Ta'ala ዘንድ እንጠየቃለን ካላሁ ውጭ ሰዎችን ይጣሩ ተበሩ ካለ ብሎ ካሊድ ክብሩም አስተምረዋል። ከዚህ በፊት የሰራዋቸው ቪዲዮዎችን መመልከት ትችላላችሁ። የሰዎች ልብሳቸው መድኃኒት ይሆናል የወሊዎች ምናምን ብሎ ውጭን ከአላሁ ውጭ በረካን እንዲፈልጉ እያደረገ ነው። ለነቢያቶች አላሁ ሱብሃነሁ ወተዓላ በረካ ማግኛ መግኘት ሰጣቸው አው ሰጥቷቸዋል። ያን በረካ የሰጣቸው ግን ማን ነው? ጌታችን አላሁ ሱብሃነሁ ወተዓላ ነው። ዛሬ በሚያሳዝን ሁኔታ ወጣቱን ሰብስቦ ከዛ ወንድና ሴት ደባልቆ ኢስላሚክ ፖድካስት የሚባል ጀምረዋል። ሴት ጠያቂ ናት። ወንድ ጠያቂ ነው። ከዛስ የቲክቶከሮች እንትን ምናምን ነገር ይባላል። ሪሊ ሙስሊሞች ቲክቶከሮች ምናምን ነገር ቃለ መጠየቅ ይባላል። እና የሆነ ፖድካስት ላይ ትቀርባለች። ከዛ በኋላ እየሳቁ እያያት እያየችው ጥያቄ ይጠይቃሉ። ነው ምናምን እውነታችሁ ነው? ሌላ ቀልድ የላችሁ? የምትቀልዱት ምናምን ሌላ ነገር የላችሁ? ተንስሩላህ እንስሩኩም አላሁ ሱብሓነሁ ወተዓላ ህግጋቶችን በህይወታችሁ ብትፈጽሙ አላህ ይረዳችኋል። ከዛ ውጪ ማለት ነው ለእስልምና ስራ አለው የምትል ከሆነ ብራዘ ተቀነጨራለ በሚገባ ቋንቋ ነው የምናገረው ሴትና ወንድ አንድ ላይ እንትን በለ ማይክራፎን አራት ቦታ ደርደረ ከዛ አለማዊ ላይ ያየው ጥሩ ነገር የሱና ወንድሞች ምናምን በጋብዝ እኮ አሪፍ ነው ለይታ ላይ ቪው ማለት ነው ሴትና ወንድ አንድ ላይ ደባልቃችሁ ፖድካስት ይያላቹ ከዛ ቢስሚላህ አልহামዱሊላህ ስትል አሰላቱ ወሰላሙ ይላል እንዴ ከዛ ሰላም ይላል ይሄ መጃጃ ነው መጠባበስ ይባላል በሚገባቸው ቋንቋ ነው የምናገረው ምክንያቱም ማደባበስ የለም ኦኬ ወጣተነን ወጣትነት እንዴት ማሳለፍ እንዳለብን እናውቃለን። እና አላህን ፍሩ። ነገ አላሁ ሱብሓነሁ ወተዓላ ዘንድ መጠየቅ የሚባል ነገር አለ። በነገራችን ላይ በዚህ ጉዳይ ላይ በሰፊው ወይዳለሁ። ቪዲዮዋቸው እያመጣ ምን ያክል ለስልምና እንሰራለን ብለው ከእስልምና አስተምሮት የተጻረረ ነገር በተለይ ወጣቱ እህቶቻችን ከስንት ኪሎ ሜትር ከአዳማ ከጅማ፣ ከተለያዩ ከባህር ዳር ከደስ ትመጣና ማለት ነው። ፖድካስት ታደርጋለች ያለ መህረም ማለት ነው። ኢማጂን አደርጉ ያለ መህረም ትመጣና ተመጣና ከዛ አንድ ክላስ ውስጥ ወንድ ሁለት ወንድ ይኖራል፣ ሁለት ሴት ይኖራሉ። ከዛ ዲስከስ እናረጋለን። ሪሊ ዲስከስ ነው? ይህን የሸይጣን ዲስከስ ነው ብራዘር፣ የሸይጣን ሐሳብን እያስፈጸማቸው ነው ዲስከስ የምታደርጉት እንጂ፣ እንዲህ አይነት ዲስከስ አናቅም ብራዘር። እንዲህ አይነትን ለዲን መስራት የሚባል ነገር አላቅም እኔ አላቅም። የናንተ መገለጽ እናንተ ያነበባችሁት ኪታብ እናንተ ያነበባችሁ ሐዲስ ቁርአን ሌላ ከሆነ አሳውቁን ወይስ ወሂ ዱብ ብለዋል ከነቢዩ አለይሂ ሰላቱ ወሰላም በኋላ ራይ ወሂ ወርድለ ሰው አለ እንዴ? ካላ በደንብ በፍጹም የለን። ዛሬ ላይ የምናየው ግን ይህ ነው። ይህን በተመለከተ በነገራችን ላይ ሰፊው የምመጣ ይሆናል። ምክንያቱም ወጣቱን ለመያዝ የተለያዩ ሲ የታቀደ